በጀመሩትን ይዘን ትግል አንድ ምዕራፍ አልቆ ሌላው ይከፈታል እንጂ የሰው ልጅ እስካለ አለ ድረስ የሚያልቅ ትግል ስለሌለ ይሄን በጋራ ይዘን በመተጋገዝ ብቻ እንደሚያልቅ አድርገን መውሰዳለን። ዘገባው የባልደረባችን ዘረሰናይ አበበ ነው። ወደ ቀጣይ ዜናችን እናልፋለን። የውሃ ሀብትን ከብክነትም ሆነ ብክለት ለመቆጣጠር ትኩረት ሰጥቶ መስራት እንደሚገባ ተጠየቀም። የውሃና መሬት ሀብት ማዕከል ከውሃና ኤነርጂ ሚኒስቴር ጋር የሚተገብሩት የተቀናጀም የተፋሰስ አስተዳደር ፕሮጀክት በስምጥ ሸለቆ ሀይቆች ተፋሰስም አስጀምረዋል። ዝርዝሩን ተነሳ ተረፈ ከአርባ ምንጭ ቅርንጫፍ አዘጋጅቶታል። በሀይሉ ሙልጌታ ደግሞ እንደሚከተለው ያቀርበዋል። የውሃና መሬት ሀብት ማዕከል ከውሃና ኢነርጂ ሚኒስቴር ጋር በመሆን የተፋሰስ አስተዳደር ድጋፍ ለጠንካራ አካታች እና ተስማሚ ለውጥ ለኢትዮጵያ ብሔራዊ የውሃ ሀብት አስተዳደር ፕሮግራም ብራይት የተሰኘው ፕሮጀክት ተግባራዊ ለማድረግ ያለመ ውይይት መድረክ በአርባምንጭ ከተማ ተካሂዷል። መድረኩን በንግግር የከፈቱት የውሃ ሀብት አስተዳደር ዘርፍ ሚኒስትር ዴኤታ ዶክተር አብርሃም አዱኛ ፕሮጀክቱ ባለፈው ዓመት ለመጀመሪያ ጊዜ በአዲስ አበባ መጀመሩን አስታውሰው ለማህበራዊና ኢኮኖሚያዊ ዘርፍ ትልቅ ፋይዳ ባለው ስምጥ ሸለቆ ሀይቆች ተፋሰስ ፕሮጀክቱን ተግባራዊ ለማድረግ ወርክሾፑ ማስፈለጉን ገልጸዋል። በዚህ ብራይድ ፕሮጀክት ላይ በስብት ሸለጥቆ የሚተገበባቸውን ተግባራት አዳምጠን እና አዳብረን ከዚህ ላይ የሚኖረን የሚገባንን ድርሻም ለይተን የምንሄድበት ፕሮግራም ነው። እንግዲህ ሁላችንም ውሃን መሰረት አድርገን ለመወሰን መረጃ መሰረት እንደሆነ ይታወቃል። ይህን የመረጃ ስርዓት በተፋሰስ ደረጃ እንዴት ማሳደግ፣ መሰብሰብ እና መጠቀም ይቻላል የሚል በዚሁ ዙሪያ ላይም አንዱ ወርኪ ፓኬጅ ሆኖ የሚሰራ ይሆናል። ፕሮጀክቱ አምስት ተፋሰሶችን የያዘ ሀገራዊ እድገት ሊያመጣ የሚችል ነው ያሉት ዶክተር አብርሃም ባለፉት 11 ወራት በተሰሩ ጅምር ስራዎች አመርቂ ውጤቶች እየታዩ ስለመሆናቸውም ጠቅሰዋል። የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃና ልማት ቢሮ ኃላፊ አቶ ግዛት ግጄ በበኩላቸውም የተቀናጀ የውሃ ሀብት አስተዳደር የሁሉንም ተሳትፎ የሚጠይቅ መሆኑን ገልጸው፣ በሀገራችን ያለው የውሃ ሀብት በአግባቡ ለማስተዳደር ፕሮጀክቱ እንደሚረዳ ተናግረዋል። ተቀናጀ የውሃ ሀብት አስተዳደር ሲባል እንግዲህ ሁሉም ሰው የሚያገባው ሁሉም ሰው የሚመለከተው የውሃ አስተዳደርን በተመለከተ በዚህ ወርክሾፕ ላይ ግልጽ የሆነ ነው የነበረው። በኢትዮጵያ ያለውን አጠቃላይ የውሃ ሀብታችንን እንዴት ባለ መልክ ነው መጠቀም ያለብን? ውሃ ሀብት አለን። ይህንን ሀብት እንደ ጸጋ እንዴት ነው የምንጠቀመው? ይህ ሀብት ደግሞ እንዴት ነው የምንይዘው? እንዴት ነው የምናለማው። አልሚተን ነው መጠቀም ያለብን። እንደ ደቡብ ኢትዮጵያ ክልል የፕሮጀክቱን ጣልቃ ገብነት ያስፈልጋል ተብሎ የተለየው ሀሬ ተፋሰስ ነው ያሉት ኃላፊው በተፋሰሱ በርካታ ስራዎች እንደሚሰሩም አመላክተዋል። ይህንን ትልቅ የመስኖ ፖተንሻል አለን፣ እንዴት ነው የምንጠቀመው? ሀሬ የተመረጠበት አንዱ መመዘኛ ለመስኖ የሚሆን ውሃ ስላለም ጭምር ነውና ለመስኖ የምንጠቀመው ውሃ ቻርጁ እንዳይቀንስ ሌላኛውን ካችመንት መጠበቅ ያስፈልጋል፣ መንከባከብም ያስፈልጋል። ውሃ ማንጠቀምበት ዘርፍ የለም። ውሃ ህይወት ነው። ለተሳታፊዎች ሰነድ በገለጻ መልክ ካቀረቡት መካከል በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር ዶክተር ቡዝና አስፋው በበኩላቸው የብራይት ፕሮጀክት የተቀረጸው በዋናነት የተቀናጀ የውሃ ሀብት አስተዳደር መሬት ለማውረድና ፕሮጀክቱን በሚኒስቴር ደረጃ በውሃ ሀብት አስተዳደር ላይ ከሚሰሩ ፕሮጀክቶች መካከል ልዩ የሚያደርገው በሀገሪቱ ከሚገኙ 12 ተፋሰሶች መካከል በአምስት ዋና ዋናዎቹ ላይ ትኩረት ማድረጉንም ተናግረዋል። በዋናነት በሚኒስትሪ ውስጥ ያለውን ብሔራዊ የተቀናጅ ውሃ ሀብት አስተዳደር መሬት ላይ አውርዶ ለመተግበር የሚያስችል አንዱ ፕሮጀክት ነው። በርካታ የሆኑ ፕሮጀክቶች አሉ፣ በሚኒስትሪ ውስጥ በተለይ የተቀናጅ ውሃ ሀብት አስተዳደርን ወደ መሬት ሊያወርዱ የሚችሉ ማለት ነው። ብራይት ግን ከሌሎቹ ለየት የሚለው በርከት ባሉ የአገሪቷ ቤዚኖች ከአስራ ሁለቱ በአምስቱ ላይና እነኛ አምስቱ ደግሞ ዋና ዋና የሚባሉት ቤዚኖች ናቸው። ስለዚህ ይህን ታሳቢ በማድረግ በርካታ ወርክ ፓኬጆች ተቀርጸው ወደ ስራ የተገባበት ሁኔታ ነው ያለው። ወይዘሮ አለይ ካሹከር የማዕከላዊ ኢትዮጵያ ክልል ውሃና ኤነርጂ ቢሮ ምክትል ኃላፊና የውሃ ሃብት አስተዳደር ዘርፍ ኃላፊ የውሃ ብክለትም ሆነ ብክነትን ለመቆጣጠር ከባለድርሻ አካላት ጋር በመቀናጀት ህይወት ብቻም ሳይሆን ፖለቲካም እየሆነ የመጣውን የውሃ ሀብት በተገቢው ማስተዳደር ያስፈልጋል ብለዋል። የወተር ሪሶርስ ፖቴንሻላችን ማኔጅ ከማድረግ አንጻር ያው ታቅደው በቅንጅት እየተሰሩ የጋራ መድረኮች እየተፈጠሩ በጋራ እቅድ እየታቀደና በስትሪንግ ኮሚቴ ሂደቴ በደንብ ተደራጅቶ ተቀናጅቶ እየተገመገመ እየተመራ ያለበት ሂደት አለ። የኦዲት ግኝት መረጃን መሰረት በማድረግ ውስን የሆነውን የመንግስትና የሕዝብ ሀብትን ከብክነት ለማዳን በትኩረት እንደሚሰራ የደቡብ ኢትዮጵያ ክልል ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት አስተዳደር ጉዳዮች ገለጸም። የአሌ ዞን የፋይናንስ መምሪያ የተሰጠውን ተጨማሪ ኦዲት ግኝት ሪፖርት ማቅረብ ጊዜም በአግባቡ እንዲጠቀም የክልሉ ዋና ኦዲተር መስሪያ ቤት ጥሪ አቅርቧል። የመንግስትን ሀብት በፋይናንስ ደንብና መመሪያ ያልመሩ ከክልል እስከ ወረዳ ያሉ መዋቅሮችን ተጠያቂ ማድረግና የማጋለጡ ተግባር እንደሚቀጥልም ቋሚ ኮሚቴው አስታውቋል። ዝርዝሩን አሰግድ ተረፈ ከአርባ ምንጭ ቅርንጫፍ ጣቢያችን አድርሶናል። የደቡብ ኢትዮጵያ ክልል ምክር ቤት የፕላን የመሠረተ ልማትና የመንግሥት ሀብት አስተዳደር ጉዳዮች ቋሚ ኮሚቴ በጠራው መድረክ የአሌ ዞን የኦዲት ግኝት ሪፖርት እንዲያቀርብ በተሰጠው ጊዜ ለክልሉ ዋና ኦዲተር መስሪያ ቤት አለማድረሱ በጥልቀት ተገምግሟል። የደቡብ ኢትዮጵያ ክልል ሕዝብ ምክር ቤት የፕላን የመሠረተ ልማትና የመንግሥት ሀብት አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እንቁ ዮሐንስ በአጽንኦት እንዳብራሩት የአሌ ዞን ፋይናንስ መምሪያ ያለበትን የመረጃ አያያዝ ክፍተትን በማረም የኦዲት ግኝት ሪፖርትን እንዲያቀርብ በተሰጠው ተጨማሪ ጊዜ ዕድል መጠቀም አሳስበዋል። ወደ ፍትህም አካል መተላለፍ ያለበት መከሰስ ያለበት ተለይቶ ፋይናንስ መክሰስ ያለበትን ቁጭ ብሎ የግብረ ሀይል አካል ነው። ፋይናንስ አይደለ ቁጭ ብሎ ተግባብቶ ለፍትህም መሄድ ያለበትን ለይቶ አንድ ሁለት ሶስት ኢሚዲያትሊ ክስ መመስረት መመለስ ያለበትን በዛ ደረጃ ሳያስተካክል ይህን አበላሽቶ መርቶ የወጣ አካልም ካለ በሚጠየቅበት አግባብ ላይ ቁጭ ብሎ መስራት ዋና ኦዲተር ማስተካከል ያለበት በመረጃ ተመስርቶ እነዚህ እነዚህ መረጃዎች አሉ ለዋና ኦዲተር መምጣት ያለበትን ኢሚዲትሊ በአስር ቀን ውስጥ መላክ፣ ግብረ ኃይሉ የዞኑ ስራውን መስራት አክቲቭ መሆን መቻል አለበት። በአጭር ጊዜ ውስጥ ለሚመለከተው ክፍል የማድረስ ስራ እንደ ግብረ ኃይል ተገምግሞ መሄድ መቻል ስላለበት እሱ ላይ በደምብ ሁላችንም የኦዲት ግኝት ችግር ያለባቸውን ከክልል እስከ ወረዳ መዋቅር ድረስ ያሉ የመንግስት ተቋማትን ምክር ቤቱ ተጠያቂ በማድረግ ውስን የሆነውን የህዝብና የመንግሥት ሀብት እንዲመለስ የማጋለጡን ስራ ከመገናኛ ብዙኃን ጋር በቅርበት ይሰራል ያሉት የቋሚ ኮሚቴው ሰብሳቢ አቶ እንቁ ዮሐንስ ናቸው። የክልሉ ዋና ኦዲተር መስሪያ ቤት ዋና ኦዲተር አቶ አበባየሁ ኤርምያስ እንዳስረዱት ለአሌ ዞን በ2015 ዓ ም በተመደበው በጀት 17 አይነት የጎላ ችግር ያለባቸው የኦዲት ግኝቶችን በአፋጣኝ በማረም በክልሉ ህዝብ ምክር ቤት ቋሚ ኮሚቴ በኩል ዞኑ ቢጠይቅም በተባለው ጊዜ ሪፖርት አላቀረበም። መዘጋገብ ችግርን አስተካክሎ ማረም ነው። እስከ ዛሬ ድረስ እየተስተካክሎ ነበር፣ እየላኪን ነበር። የዛኔም ሲባል የነበረ አሁንም ይሄንን ነው የምንለው። ይህ ፍጹም ስህተት ነው። መረጃ ተሟልቶ የሚከፈሉ ክፍያዎች መረጃዎች በትክክል መንገድ ተሟልቶ ይደረጉ ተብሎ እንደ ግኝት አለ ተብሎ የቀረቡ ግኝቶች

ሞር የሚያስተምረው የአሌ ዞን ፋይናንስ መምሪያ ሰበብ ከመደርደር ወጥቶ የፋይናንስ ግልጸኝነትና ተጠያቂነትን በማስፈን የደረሰበትን የተደራጀ ሪፖርት በአስር ቀን ጊዜ ውስጥ ሊያቀርብ ይገባል ብለዋል። ዋና ኦዲተር አበባው ከአሌ ዞን ከተገኙት መካከል የዞኑ ሕዝብ ምክር ቤት ዋና አፈ ጉባኤ ወይዘሮ ውድነሽ ሽቱ እንዳስረዱት የክልሉ ዋና ኦዲተር መስሪያ ቤት በለያቸው 17 የኦዲት ግኝቶች ውስጥ ውስን የእርምት እርምጃዎች ቢኖሩም አስፈጻሚው አካል ለጉዳዩ ትኩረት አለመስጠቱን በምክንያትነት አንስተዋል። በተደጋጋሚ እኔም ስልክም እየደወልኩ ደብዳቤ የጻፍኩ፣ ይሄ ነገር ይስተካከል፣ የቻልነው ያህል እንሄድ፣ ከዛ በኋላ የሚቸግረን ነገር ላይ ክልሉን ድጋፍ እንጠይቅ በምንልበት ሰዓት ላይ በዚህ ደረጃ የሚቀበለንም አካል ያልነበረበት ነው። ከዛ ዓመቱ አለፈ። በተሰጣቸው ተጨማሪ አስር ቀን ውስጥ ለክልሉ ዋና ኦዲተር መስሪያ ቤት የኦዲት ግኝት ሪፖርት ለማቅረብ ጥረት እንደሚያደርጉም ዋና አፈ ጉባኤዋ ቃል ገብተዋል። አመራሩ ጠንካራ የፓርቲ ተቋምን በመገንባት ለሁለንተናዊ ብልጽግና በቁርጠኝነት መስራት ይጠበቅበታል ሲል የጉራጌ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አሳሰበም። ጽህፈት ቤቱ የባለፉት ዘጠኝ ወራት የፓርቲ ስራዎች አፈጻጸምና ቀጣ የትኩረት አቅጣጫዎች ላይ ከዞኑ ከሁሉ መዋቅሮች ከተወጣጡ የዘርፉ አመራሮች ጋር በወልቂጤ ከተማም የውይይት መድረክ አካሂዷል። ዝርዝሩን ብርሃኑ ማሞ ከወልቂጤ የቅርንጫፍ ጣቢያችን አድርሶናል። አስረስ ንጋቱ ደግሞ እንደሚከተለው ያቀርበዋል። በውይይት መድረኩ ላይ የጉራጌ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የዞኑ ዋና የመንግስት ተጠሪ አቶ አለማየሁ ገብረ መስቀል በዚህ ዓመት በዞኑ በሁሉም መዋቅሮች ጠንካራ የፓርቲ ተቋም የመገንባትና ና የመንግስትን የማስፈጸም አቅም የማሳደግ ተግባር ተከናውኗል ብለዋል። በዚህም በዞኑ በሁሉም ዘርፎች የተሰሩ ስራዎች አምርቂ ውጤት ተመዝግበዋል ያሉት አቶ አለማየሁ ለዚህም አመራሩ የአገልጋይነት ስነ መግባር ተላብሶ ከአባሉና ና ከደጋፊው ጋር በጋራ በመሆን በመስራቱ የተገኙ ውጤቶች መሆናቸውን ለአብነት አንስተዋል። አገልጋይ አመራር መሆን አለበት። አገልጋይ ር ሆኖ ከታች ከአባሉ ጋር ከደጋፊው ጋር በጋራ የሚሰራ የጎደለውን ነገርን የሚሞላ አቅጣጫ የሚያሳይ ከዛም ባሻገር ደግሞ ራሱ የሚመራውን ማህበረሰብ መምሰል በዲሲፕሊኑ፣ በስነ ምግባሩ፣ በተግባር አፈጻጸሙ ከአመራር ጋር የሚጠበቅን የአመራር የአገልጋይነት አመራር እንዲላበስ ማድረግ በጤና፣ በትምህርት፣ በግብርና፣ በንግድና ገበያ ልማት፣ በስራ እድል ፈጠራ እንዲሁም በገጠርና ከተማ ኮሪደር ልማት የተፈጠሩ የንቅናቄ መድረኮች የህብረተሰቡን ተጠቃሚነት ለማረጋገጥ ፓርቲው በበላይነት እየመራ የተሻለ አፈጻጸም ማስመዝገብ ተችሏል ብለዋል። ህዝብን የሚጠቀምባቸው ዋና ዋና የተልእኮ ማዕከል የሚባሉት የንቅናቄ ተግባራት በጤና፣ በትምህርት፣ በግብርና የምንላቸው በንግድና ገበያ ልማት ከኑሮ ውድነት ጋር፣ የስራ እድል ፈጠራ፣ የገጠርና የከተማ የኮሪደር ልማት የምንላቸው ስራዎች ይሄ አባሎቻችንና አመራሮቻችን በጋራ ከደጋፊ አካል አድጋ ሆነው ተቀናጅተው የሚሰሩት ጋር ከመሆኑ ጋር ተያይዞ እነዚህ ተግባርን ጠንካራ አፈጻጸም እንዲኖር ጠንካራ ተግባር መፈጸሙ የሚከታተል ነው። ንቅናቄን ይከታተላል ማለት ነው። በዞኑ የተለያዩ ፓርቲዎችን ያሳተፈ ስራ የሚሰራ ሲሆን ምክር ቤቶች የመንግስትና ሌሎች የዴሞክራሲ ተቋማት ጠንካራና ቀጣይነታቸው የተረጋገጠ ለማድረግም እየተሰራ መሆኑንም አስገንዝበዋል። በዞኑ የሰፈነው አንጻራዊ ሰላም ዘላቂነት ለማረጋገጥ ፓርቲው ትኩረት ሰጥቶ እየሰራ ሲሆን አልፎ አልፎ በአንዳንድ አካባቢዎች የሚፈጠሩ የጸጥታ ችግሮች ህገ መንግስታዊ ስርዓትን በመከተል እንዲፈቱ እየተሰራ መሆኑንም ጠቁመዋል። እንደኛ ዞን ከሰላም ብቻ ነው ምናተርፈው በሚል እንደ ፓርቲያችን ሰላም የመጀመሪያ ቅድሜ ያስፈልገዋል በሚል ፓርቲና መንግስት የሚያወርዳቸው አቅጣጫዎችን ህገ መንግስቱን መነሻ አድርጎ መፈጸም አለባቸው የሚል አቋም ይዘን እየሰራ ነው። ከዚህ አንጻር እኛ በምናስተባብረውና በምንመራው ማህበረሰብ ላይ ሁሉም ነገር በፓርቲና በመንግስት መሰረት ህግና ህግን አሰራርን ተከትሎ እንዲሄድ ያሰረጽንበት መንገድ የተግባባንበት መንገድ ለአንጻራዊ ሰላም አስተዋጽኦ አለው። በመሆኑም በቀጣይ ሶስት ወራት ፓርቲው ጠንካራ መሰረት እንዲኖረው በተቀናጀ ሁኔታ እንዲመራ አቅጣጫ መቀመጡንም አቶ አለማየሁ ገልጿል። የውይይቱ ተሳታፊዎች በበኩላቸው በዞኑ የተጀምረው የብልጽግና ጉዞ ግቡን እንዲመታ በቂ ግንዛቤ በመያዝ የህብረተሰቡን ሁለንትናዊ ተጠቃሚነት ከማረጋገጥ ባለፈም ህብረ ብሔራዊ ወንድማማችነት ለማጉልበት ከመቼውም ጊዜ በበለጠ መልኩ እንደሚሰራ ነው የገለጹት። በፓርቲው መሪነት የተመዘገቡ አበረታች ውጤቶችን ይበልጥ ለማጠናከር በቀሪ ጊዜያት በትኩረት እንደሚሰሩ አስታውቀዋል። ሰዎች ነበሩ? ምን ጉልቶች ነበሩ? ቀጣይስ ምን መፈጸም አለብን? የሚለው ነገር ላይ ትኩረት አድርገን ስራዎችን እንሰራለን የሚል ነገር ለማስቀመጥ ነው። መንግስትም ፓርቲም ተቀናጅቶ የሰራቸው ስራዎች ከማህበረሰብ ተጠቃሚነት ጋር ያሉ ነገሮች አሁን ላይ በጥንካሬ የሚገለጹ ምን አሉን፣ ቀጣይ ደግሞ ትኩረት ነጥብ ተደርጎ ማህበረሰቡ ሊያስጠቅሙ በሚችሉ ጉዳዮች ላይ ምን ምን መስራት አለብን በሚሉ ሁኔታ ያለ ውይቱ በአጠቃላይ ትኩረት አድርጎ ሲንቀሳቀስ የነበረው ፓርቲ እግር ተክሎ ሲሄድ የመንግስት የማስፈጸም አቅም ጭምር የጨመረ የሚሄድበት ሁኔታዎች እንዳሉ በሰፊው የተነሳበት ሁኔታ እንዳለ የሚያሳዩ ነገሮች አሉ። ሰላም የሚሰፍንባት ሁሌ ሰላም የሚወራባት፣ ኢንቨስትመንቶች መጥተው የራሳቸውን ሀብት የሚያሰፍሩባት አድርጎ ከመሄድ አንጻር በርካታ ስራዎች እየሰራን ሲሆን ይህ የሆነው ግን በቀላሉ የመጣ አይደለም። በአባላቱ በውይይት በንግግር የተለያዩ በፓርቲው በሚሰጡ አጀንዳዎች ላይ ቁጭ ብሎ ተነጋግሮ ወደ ልማት ቀልባችን ሰብሰብ ማድረግ አለብን ብሎ በሰራው መንገድ ነው። የደን ሀብትን የሚንከባከብና የሚጠብቅ ትውልድ መፍጠር እንደሚገባ የሐዋሳ ዩኒቨርሲቲ አስታወቀም። ደንና ምግብ በሚል መሪ ቃል የዓለም የደን ቀን የሚያስብ መርሃ ግብር በሐዋሳ ዩኒቨርሲቲ ወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ አዘጋጅነትም ተካሂዷል። ታሪኩ ሰብስቤ ዝርዝር አለው። እንደ ኤሮፓውያኑ አቆጣጠር ህዳር 28 2012 የዓለም የደን ቀን መከበር የጀመረ ሲሆን በሀገራችንም ባለፉት 12 ዓመታት ቀኑ በተለያዩ መሪ ቃሎች የደን አስፈላጊነትና አጠባበቅ ዙሪያ ግንዛቤ በማስጨበጥ ሲከበር ቆይቷል። የዘንድሮም የዓለም የደን ቀን ደንና ምግብ በሚል መሪ ቃል በሀዋሳ ዩኒቨርሲቲ በወንዶገነት የደንና የተፈጥሮ ሀብት ኮሌጅ ተከብሯል። በአከባበሩ ላይ ስለ ደን ጥቅም አመለካከት ላይ መስራት እንደሚገባ የገለጹት የሀዋሳ ዩኒቨርሲቲ ፕሬዚዳንት ዶክተር ችሮታ ወያሌው የደን ሀብትን የሚንከባከብና የሚጠብቅ ትውልድ መፍጠር እንደሚገባ ተናግረዋል። ደኖች ትልቅ በረከት ለሰው ልጆች እንዳላቸው የሚያምን የሚንከባከብ ትውልድ ለመፍጠር በጋራ መስራት ያስፈልገናል። ለዚህም ባለፉት ዓመታት እንደ ሀገር የተጀመረው አረንጓዴ አሻራ በትውልዱ የደን ልማትና አጠባበቅ ላይ ትልቅ ተጽዕኖ አሳድሯል ያሉት ዶክተር ችሮታው የምርምር ተቋማት ደግሞ ይህንን በማጥናት ለፖሊሲ አማራጭ ማቅረብ ይገባልም ብለዋል። ከደን ልማት ጋር የተያያዙ ከደን መራቆት ጋር የተያያዙ ጉዳዮች በአግባቡ እንዲፈቱ ለመንግስት ሳይንሳዊ ጥናታዊ ምክር ሀሳብ በማቅረብም ደረጃ በግንባር ቀርተምትነት ኮሌጁ እንዲሰራ ለማሳሰብ ፈልጋል። የወንዶ ገነት የደንና የተፈጥሮ ሀብት ኮሌጅም ዓለም አቀፍ ተጽዕኖ በሚያሳድሩ አጠቃላይ ሳይንስና ትሩፋቶች ላይ መስራትና መመራመር ከዘርፉ የሚገኘውን ጥቅም ለመቋደስ ሚናው የማይተካ መሆኑን የዩኒቨርሲቲ ፕሬዚደንት ገልጸዋል። በአገር አቀፍ ብቻ ሳይሆን ዓለም አቀፍ ተጽዕኖ በሚፈጥሩ የምርምር ዘርፎች ላይ የደን አጠቃላይ ሳይንሳዊና ዓለም አቀፋዊ ትሩፋቶች ላይ በስፋት መስራት መመራመር ያስፈልጋል። በየአመቱ የዓለም የደን ቀንን ማክበር የደን ጥቅምን ለዜጎች በማሸጋገርና በደን ላይ የሚደርሰውን ጥፋት ለማስገንዘብ በእጅጉ እንደሚያግዝ የተናገሩት ደግሞ የወንዶገነት የደንና የተፈጥሮ ሀብት ኮሌጅ ዲን ዶክተር ተሻለ ወልዳ ማን ናቸው። የደንን ጥቅም ለማህበረሰቡ ለዜጎች ለትውልድ ለማሸጋገር ሁለተኛው ደግሞ በደን ላይ እየደረሰ ያለውን ጉዳት ለመመለስ ሰዎች በደንብ ይህን ነገር እንዲረዱት ለማድረግ ይጠቅማል። ኮሌጁ በደንና የተፈጥሮ ሀብት ዙሪያ በየአመቱ የሚያከናውናቸውን የምርምርና የተግባር ውጤቶችን እውቅና ለመስጠትና ቀሪ የቤት ስራዎችን ለይቶ በቀጣይ ትኩረት ሰጥቶ ለመስራት በእጅጉ እንደሚያግዝም ዶክተር ተሻለ ገልጸዋል። ዛሬ ይህንን ቀን እዚህ ወንዶገነት ስናከብር የደን ኮሌጅ የደንና የተፈጥሮ ኮሌጅ በመሆናችን ብዙ ስራዎችን መስራት አለብን። እስካሁን የሰራነው መልካም ስራዎችን ስለብሬት እናረጋለን። የጎደሉን ነገሮች ደግሞ እየለየ ለቀሪው ለቀሚ ለመጨመት ለቀሪው ጊዜያት ደግሞ እየሰራ እንሄዳለን። በአከባበሩ፣ በደን ዙሪያ ግንዛቤ የሚያስጨብጡ የተለያዩ ጥናታዊ ጽሁፎች ቀርበው ውይይት የተደረገባቸው ሲሆን ኮሌጁ በደንና በተፈጥሮ ሀብት የሰራቸው የተለያዩ ስራዎች ጉብኝትም ተደርጎባቸዋል። በመርሃ ግብሩ የተካፈሉ ተሳታፊዎችም የደንን ሁሉን አቀፍ ጥቅም ለመረዳትና ለዜጎች በቂ ግንዛቤ ለማስጨበጥ ቀኑን ማሰብ ተገቢ መሆኑን ገልጸው ሀገሪቱ በዘርፉ ተጠቃሚ እንድትሆንም በቀጣይ የተጀመሩ ስራዎች ተጠናክረው ሊቀጥሉ እንደሚገባም ተናግረዋል። እያንዳንዱ ሰው ቫሉ ቢያደርግ በዚህ ቀን ብቻ ሳይሆን ሁሌ ቫሉ ማድረግ ያለብን ነገር ነው። ፎረስት ማለት ከሰው ጋር የተሳሰረ ነገር ነው። የግድ ፎረስተር መሆን ደን ባለሙያ መሆን አይጠበቅብንም። እያንዳንዱ ሰው እያንዳንዷን ደን ቫሉ ሊያደርግ ይገባል። ፎረስት ያለው ቦታ ትልቅ ነው። በዚህ አንጻር እያንዳንዱ የራሱን ኃላፊነት ወስዶ ያለው አየር ወይም ኮንዲሽኑ እንዳይቀየር፣ ክላይሜቱ እንዳይበላሽ እያንዳንዱ ቦታን ወስዶ መትከል አለበት። በበዓሉ በሀገራችን የደን ሀብት አጠቃቀምና አጠባበቅ ላይ በሳይንስና ቴክኖሎጂ የታገዘ እውቀት በማስተዋወቅ ብዙ ሊሰራ እንደሚገባ የተመለከተ ሲሆን ለዚህ ደግሞ ከፍተኛ የትምህርት ተቋማት የበኩላቸውን መጫወት ይጠበቅባቸዋልም ተብሏል። የፍትህ ተቋማትና ፍርድ ቤቶች ፈጣንና ቀልጣፋ አገልግሎት በመስጠት የኅብረተሰቡን ተጠቃሚነት ማረጋገጥ እንደሚገባቸው ተገለጸም። በጎፋ ዞን ምክር ቤት የፍትህ ተቋማት ትራንስፎርሜሽን ዞናዊም የንቅናቄ መድረክ በሳውላ ከተማ ተካሂዷል። ዝርዝሩን ስንታየው ሙላቱ ከሳውላ ቅርንጫፍ አዘጋጅቶታል። አይን ዓለም ሰለሞን ደግሞ እንደሚከተለው ያቀርበዋል። ፍርድ ቤቶችና የፍትህ ተቋማት ነፃና ገለልተኛ ሆነው ለማህበረሰቡ ፈጣንና ቀልጣፋ አገልግሎት መስጠት እንደሚገባቸው ይታመናል። የጎፋ ዞን ህዝብ ምክር ቤት ዋና አፈ ጉባኤ ወይዘሮ ሀብታምነሽ ግራዝማች የንቅናቄ መድረኩን ሲከፍቱ ባስተላለፉት መልእክት የፍትህ ተቋማትና ፍርድ ቤቶች ውጤታማና ቀልጣፋ አገልግሎት ለህብረተሰቡ በመስጠት የሚነሱ ቅሬታዎችን በአግባቡ መፍታት እንደሚገባቸው አሳስበዋል። በህዝቡ ዘንድ ተቀባይነትና ተአማኝነት ያለው ጠንካራ ተቋም በመፍጠር የተገልጋዩን እርካታ ለማሳደግ ነው። ለማህበረሰቡ ፈጣንና ቀልጣፋ አገልግሎት ለመስጠት በፊት ትራንስፎርሜሽን ጉዳዮች ላይ ከባለድርሻ አካላት ጋር በጋራ መወያየት ለህብረተሰቡ ቀልጣፋ አገልግሎት ለመስጠት ይበልጥ የሚያግዝ መንገድ ነው። የጎፋ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ጸጋዬ ጽጌ በየደረጃው የሚገኙ ፍርድ ቤቶች የፍትህ አገልግሎት ለመስጠት የሰለጠነ የሰው ኃይል በማደራጀትና በቴክኖሎጂ የታገዙ ስራዎች ለመስራት መዘጋጀታቸውን ገልጸዋል። በቀጣይ በሶስት አመት ውስጥ የታቀደ ዕቅድ ነው። በዛ መሰረት የሚሰሩ ፍትህን ቀልጣፋ፣ ተደራሽ፣ ፍትሀዊ ለማድረግ የሚሰሩ ስራዎች አሉ ማለት ነው። ከሰው ኃይል አንጻር ከተቋማዊ አሰራር ማሻሻል፣ የቴክኖሎጂን ማዘመን እና የመሳሰሉትን በቀጣይ ከህዝብ ጋር በመናበብ የምንሰራቸው ስራዎች አሉ ማለት ነው። የፍትህ ተቋማት ለህዝቡ ጥብቅና በመቆም ማገልገል እንዳለባቸውና ከስነ ምግባር አኳያ የምነሱ ቀረታዎችን በቀጣይ በትኩረት የሚፈታ መሆኑን የዞኑ ፍትህ መምሪያ ኃላፊ አቶ ደመላሽ ብላት ተናግረዋል። በተቀበላችሁበት መንገድ አጠገቢ ላይ ያለውን ሰው ቀይር፣ በእጅ ላይ ያለውን ስራ አንሳ፣ መልስ እንስጥ። የእኛ ህዝብ መንግስት ነው ብሎ የሚቆጥረው የኛ የፊት ተቋም ነው። የሚገርማችሁ የሌላው ነገርንም አታቀርቡ ያለው ነገርንም አትተው። ስለዚህ እሄንን ተናበን ወጥ በሆነ መንገድ በሁሉም መዋቅር ይፈጸማል። እዚህ አመራሮች አሉ ብለን እንወዝዳለን። ህዝብን የምንወድ ከሆነ የምንለውን እናድርግ፣ ያሉ ጉድለቶችን እንፈጽም። ጠበቃ የውይይቱ ተሳታፊዎች በፍትህ ተቋማት የሚስተዋሉ የፍትህ አሰጣጥ ችግሮችን በመቅረፍ በበጀት እጥረት የሚነሱ ጥያቄዎችና በሴቶችና ህጻናት ጉዳይ የሚስተዋሉ የፍትህ አሰጣጥ ችግሮች እንዲፈቱ ጠይቀዋል። የፍትህ ስራ የሁላችን ስራ ነው የሚል ነገር ነው የሚያመላክተውና ፍትህን ማምጣት ለህዝብ እርካታን ማስገኘት የህዝባችን የቀዳሚ ቀዳሚ ፍላጎት እንደሆነና ይህን ለመስራት ደግሞ አሁን እዚህ ቤት ያለው የተገኘው አካል በጋራ ተረባርቦ ፍትህን ማረጋገጥ ስራ በጋራ የምንሰራበት ጊዜ ላይ መድረሳችን የተሻለ ያደርጋል። ፍትህ ስርአቱ ከአጋሽ ተቋሙ አንዱ ሴቶችና ህጻናት ነው። ነገር ግን ሴቶችና ህጻናት ስናይ ደግሞ በተለይ የህግ ድጋፍና ምክር አገልግሎት በእኛ ዘንድ ነው የሚሰጠውና ብዙ ጉዳዮች ከፍርድ ቤት ከሚሄዱ በፊት በእኛ ዘንድ ነው የሚያልቀው ማለት ነው። ተቋሙ ትኩረት ያልተሰጠበት ነው። በዛ ልክ ምላሽ እየተሰጠ ብሄር ለቀጣይ ውጤታማ እንሆናለን ብዬ አስባለሁ። የዞኑ ምክትል አስተዳዳሪ አስተዳዳሪና የከተማ መሰረተ ልማት መምሪያ ኃላፊ አቶ ኤርሚያስ ወሰነ ከተሳታፊዎቹ ለተነሱ ጥያቄዎች ምላሽና ማብራሪያ ተሰጥተዋል። ልይቶ ሰል ማምላት ያስፈልጋል። ቅንጅታዊ ችግር ያለባቸው ማቁሮች አሉ። ወርዶ መደገፍ ያስፈልጋል። ለዚህ ለምሳሌ ከፍትሄ አኳያ ፍርድ ቤት ጋር ማይጓቡ ከፖሊስ ጋር ማይጓቡ ተቋማት ሊኖር ይችላል። አሁን ከቅድም ከበቶ ከተማ ሲነሳ ይሄን ነገር ነው የምናየው። አብዛኛው ማቅሮች ላይ ገብተን ሲናይ እንደዚህ አይነት ነገሮች ይኖራሉ ና ቅንጅት ችግር ያለባቸው ማቅሮች ላይ ገባ ተብሎ ድጋፍ መድረግ አለበት የሚል ኮመንት ለመስጠት ነው። መድረኩን ለመሪህ ግብር አይደለም ችግሮችን የሚፈታ መድረክ መሆን አለበት። ተጽዕኖ ፈጣሪዎች ከቀበለ መምጣት አለበት፣ አስተያየት መስጠት አለበት። ፍርድ ቤት ዙሪያ ላይ ፒቲ ላይ የፍትህ ስርዓቱን ውጤታማ ለማድረግ የፍትህ ባለድርሻ አካላት ተቀናጅተው ሊሰሩ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፍትህ ቢሮ አስታወቀም። የክልሉ ፍትህ ቢሮ ለፍትህ አካላት እስከ ስር መዋቅር ላሉ አቃቢያን ህጎችና መርማሪ ፖሊሶች በታክስና ኢኮኖሚክ ነክ ወንጀሎችና በፍትሀቤር ጉዳዮች ዙሪያ በተግባር በሚስተዋሉ ክፍተቶችን ለመሙላት የሚያስችል ስልጠናም በሚዛን አማን ከተማ ሰጥቷል። አብዲሳ ዮሃንስ ከሚዛን ቅርንጫፍ ጣቢያችን ተጨማሪውን አድርሶናል። የክልሉ ፍትህ ቢሮ ኃላፊ አቶ እሸቱ ጎዲቶ እንደገለጹት በ2017 የተደረጉ የህግ መሻሻያ በሀገራችን የፍትህ ተቋማት የተገልጋዮችን እርካታ በመረጋገጥ ረገድ በተለያዩ መድረኮች የተሰበሰቡ አስተያየቶችን በመተግበር በኩል በትኩረት ሲሰራ መቆየቱን ተናግሯል። በዚህም ለፍትህ አካላት እስከ ስር መዋቅር ላሉ አቃቢያን ህጎችና መርማሪ ፖሊሶች በታክስና ኢኮኖሚ ነክ ወንጀሎችና በፍትሐ ብሔር ጉዳዮች ላይ በተግባር አፈጻጽም የሚስተዋሉ ክፍተቶችን ለመሙላትና ለማረም ትኩረት መሰጠቱን የቢሮ ኃላፊው ገልጿል። የሚያብረበሩ ጉዳይም በዛው ልክ እየተራቀቀ የሄደበት ሁኔታ ነው ያለው። ይሄን ረቂቅ ወንጀል መርምሮ ለይግ ለማቅረብ በየጊዜው አቅሙን እየገነባ የሚሄድ ባለሙያ ያስፈልጋል። ከዚህ አንጻር በመርማሪ ፖሊስም አቅም በዛ ልክ ገንብቶ ከቴክኖሎጂ ጋር ከወቅቱ ከደረሰበት ቴክኖሎጂ ጋር ራሱን አዘጋጅቶ ይሄን ወንጀል መርምሮ እንዲያቀርብ አቃቤ ሕጉም በዛው ልክ እውቀቱ ክህሎቱን አዳብረው አገልግሎቱን እንዲሰጥና የተሻለ ክስ እንዲያቀርብ ለዛ እንዲያበቃ ታስቦ የተዘጋጀ ስልጠና ነው። የፍትህ ስርአቱን ፈጣንና ቀልጣፋ እንዲሆን በዘርፉ የሚሰሩትን አካላት አቅም መገንባት የዜጎችን የፍትህ ጥማት ለማርካት የሚያግዝ እንደሆነ አቶ ሸቱ ገልጸው የፍትህ ስርአቱን የበለጠ ውጤታማ ለማድረግ የፍትህ ባለድርሻ አካላት ተቀናጅቶ መስራት እንደሚገባ አጽንኦት ሰጥቷል። እንግዲህ ሁሉም አካል ነው በዚህ ላይ ተቀናጅቶ መስራት፣ መንግስት ጉዳይ ላይ ተቀናጅቶ መስራት ያስፈልጋል። ይሄ መንግስት ጉዳይ ነው። ታክስም ወንጀልም ቢሆን ያው ገቢዎችን፣ ፖሊስ፣ የአካባቢው መንግስት ሁሉም እዛ ያለው አካል መቀናጀትን ይፈልጋል። ፍትሐብሔር ጉዳይም ቢሆን ክስ የክሱ ባለቤት የሆኑ መስሪያ ቤቶች አሉ። ውል ከግለሰቦች ጋር ወይ ከኮንትራክተሮች ወይ ከሌላ ባለሀብት ጋር ውል የሚገቡ የመንግስት መስሪያ ቤቶች አሉ። እነዚህ መንግስት መስሪያ ቤቶች ብቃት ያለው ውል በመግባት የመንግስትን ጥቅም በሚያስጠብቅ ውል መዋዋል እንዳለባቸው ይታመናል። አቶ ታመነ ታደሰኝ የክልሉ ፍትህ ቢሮ ምክትል ቢሮ ኃላፊና ና የወንጀልና ፍትሐ ብሔር ዘርፍ ኃላፊ በበኩላቸው በመንግስት ታክስና ኢኮኖሚ ነክ ና በፍትሐ ብሔር ጉዳዮች ላይ አቃቢያን ሕግን ጨምሮ በየደረጃ የሚገኙ አካላት ከመርማሪ ፖሊስ ጋር ተቀናጅቶ መስራት እንደሚገባ ተናግረዋል። በመረጃ አያያዝና፣ በመዝገብ ጥራት፣ በሪፖርት ስርዓት፣ በግንባታ የውል ዝግጅት ና በክስ አቀራረብ በመሳሰሉት ጉዳዮች ላይ የሚስተዋሉ ችግሮችን በኃላፊነት በመፍታት የመንግስትና ሕዝብ ጥቅምን በማስከበር በነበረ ረገድ የተሰጣቸውን ተልእኮ የፍትህ አካላት በተገቢው መውጣት እንዳለባቸውም ኃላፊው አስገንዝበዋል። መንግስት ለዜጎች ከሚኖረው ግዴታ አንዱ ከግለሰቦች ታክስ ይሰበስባል፣ ከዜጎች ከነዋሪዎች ግብር ይሰበስባል። የሚሰበስበውን ግብርና ከተለያዩ ምንጮች ከሚያገኛቸው በጀቶች ለመንግስት መሰረተ ልማቶችን ይሰራል፣ ለመንግስት መስሪያ ቤት በጀት ይመድባል። እነዚህ የሚመደቡ በጀቶች ሄደው በአግባቡ የህዝቡን የመልካም አስተዳደር ችግር የሚፈቱ የመሰረተ ልማት ችግሮችን የሚቀርፉ መሆን መቻል አለባቸው። ይህንን ጥረት ለመደገፍ እንደ ቢሮ የተሰጠን የተልዕኮና ኃላፊነት እያንዳንዱ መንግስት መስሪያ ቤት መንግስት የሚበጅትላቸውን በጀት በአግባቡ በማስተዳደር ተገቢ የሆነ አላማ ላይ እንዲያውሉ ስራዎቻቸውን ቼክ የማድረግ የማማከር አገልግሎት፣ የመምከር አገልግሎት ከግለሰቦች ጋር መስሪያ ቤቶች በሚፈጽሟቸው ውሎች ስራውን ለመስጠት ከግለሰቦች ጋር በሚፈጽሟቸው ውሎች ላይ ውሉ ህጋዊና ተገቢ መሆኑ የመንግስትና የህዝብን ጥቅም የሚያስጠብቅ ስለመሆኑ ከመመርመርና ከማረጋገጥ አንጻር ሰፊ ኃላፊነት ተግባር የተሰጠው ነው። ቢሮ የክልሉ ፍትህ ቢሮ ለፍትህ አካላት እስከ ስር መዋቅር ላሉ አቃቢያን ህጎችና መርማሪ ፖሊሶች በታክስና ኢኮኖሚነት ወንጀሎችና በፍትሐ ብሔር ጉዳዮች ዙሪያ በተግባር የሚስተዋሉ ክፍተቶችን ለመሙላት በሚያስችል ሁኔታ በሚዛን አማን ከተማ በክልሉ ባሉ በስድስት ዞኖች ለሚገኙ የፍትህ ባለድርሻ አካላት የተሰጠው ስልጠና በተለያዩ ጉዳዮች ላይ ጥያቄና አስተያየቶችን በማንሸራሸር ከስምምነት በመድረስ ተጠናቋል። የተከበራችሁ ተመልካቾቻችን ዜና 24ታችን አሁንም እንደቀጠለ ነው። አሁን ደግሞ ስፖርታዊ መረጃዎችን እንመለከታለን። ስፖርታዊ መረጃዎችን ሊያደርሰን ደግሞ የስፖርት ክፍል ባልደረባችን ቢኒያም ጎሽ እዚህ ስቱዲዮ ተገኝቷል። ከሱ ጋር ደግሞ ቆይታና